አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናል የተከታዮች ሰላም ናችሁ ወይ? እንዴት ናችሁ? በያላችሁበት አላህ ሰላም ያድርጋችሁ። ዛሬ ውሏችን ከእናንተ ጋር ይሆናል እኔና ሰብሪና ማለት ነው። ውዶች ሸርላይክ ላይክ እያደረጋችሁ አበረታቱን። ኢንሻአላህ ቆይታችን ከእናንተ ጋር ይሆናል ማለት ነው ውዶቼ። እንደምታውኝ ተነስተን ያው በነገራችን ላይ አርፍደን ነው የምንነሳው እኛ ምክንያቱም ያው ማታ ስለምናመሽ ሰብሪና ስለምትረብሽ ማለት ነው፣ አረፋፍደን ምናምን ነው የምንነሳው። እንደምታውን ታጠብኩኝ፣ ሰብሪን ማጠብኳት። መልመድ አለባት ሁልጊዜም። እኔ ስታጠብ አብራ እንድትታጠብ ነው ማድረጋት፣ ምክንያቱም እንዴት ለምድ ማለት ነው። እንደምታውን ቁርሳችንን እያዘጋጀን ነው፣ ለሰብሪም ለእኔም እያዘጋጀሁ ነው ማለት ነው ውዶቼ፣ ቁርሳችንን እንድንበላ ከዛ በኋላ ደግሞ ያው ስራ ስላለን አብራችሁን ቆዩ ማለት ነው። ሸር ላይ ካድርጉልኝ። በነገራችን ላይ እይታው ያን ያክል አይደለም። እስኪ ሸር አድርጉልኝ ሁላችሁም። ውሎች ይ አነጠፍን ወይዘሪ ሰብሪና እንደተለመደው ታስራ ና ያለችው፣ ምክንያቱም ይህን ቪዲዮ ስታየዋለች ለምን ታስሪያታለች ምናምን እንዳላችሁኝ። ከባድ ነው ማለት መጨረሻ ላይ ቪዲዮ አንድ ቪዲዮ ታውት አላችሁ፣ አልቆረጥኩትም። ወድቃብኝ ነበር ለመሰላችሁ እንትን ደረጃው አሁን የበረንዳው ላይ ያለው ርቀት ስላለው ማለት ነው። የሽንት ቤት ሴፍቲ ከታች ነው የሚጠብቃት፣ እዛ ላይ ወደቀች ማለት እኔ እንጃ። ከባድ ነው እንደምታዩት ማለት ነው። እና በጣም ርቀት ስላለ አሁን እሷም ወደዛች ነው እግሯ የሚሄደው፣ እና ለዛ ነው የማስረው። ኩርሲውን ተሽከርክሮም ስለሚሄድ እንኳን ከኩርሲ ላይ ሆና ቀርቶ እንደዚህ ራሱ እየሄደችብኝ እያመጣዋት ነው። እዚጋ እንደምታው ብዬ አትብሊ። ግብ ግብ ይዘናል ማለት ነው። ምግብ እንግዲህ ጡት ስትጥል ነው ምትበላልሽ ና ብላችሁ አብዛኛውን ልጆች ኮሜንት ላይ እስኪ ሻላ ትንሽ ትጥባና ሳስ ጥላት ምግብ ከበላች ባላ ፈቃድ ማለት ነው። እንደምታውኝ ሰብሪ ንኩር ሲል አደረግኳት። እያጸዳዳሁ ነው ያለሁት የበላንበትን ውዶቼ አሁን እንደምታውት ግጥም አድርጌ ያሰራታለሁ። ወዳም ወደህም መሄድ ማለት ትችላለች፣ ነገር ግን ወደታች እንዳትወርድ አድርጌ ያሰርኳት። አሁን ምንድን ነው የማድረገው? ቃያላ ጥብ እንደምታውኝ እያዘጋጃጀሁ ነው። እዚ ጋር ሰብሪና በጣም እያለቀሰች ነበረ። አንደኛ እንቅልፋ መቷታል። ሁለተኛ ደግሞ ማለት ቀደም ብላ ከኔ ከመነሳት በፊት ነው የተነሳችው፣ እና ቀደም ብላ ስለተነሳች እንቅልፋ መቷታል። እኔም በፍጥነት እያለቀሰችብኝ ስለነበር በፍጥነት ነው ዕቃ እያጠብኩኝ ያለሁት ማለት ነው። እዚ ጋ ያለኝ ሩጫ ልነግራቸው አልችልም። ምክንያቱም በቃ በጣም እያለቀሰች ስለነበር ታሳዝናለች። ደግሞ አግድም ታየኛለች የገደፈችው እና ኩርሲዋን ከዚ ዳልሆንላት ሲል ደግሞ ወደ ትቀጥላለች ማለት ነው። እንደኔ ዕቃ ማጥብ የሚጠላለ በነገራችን ላይ እውነት ዕቃ ማጥብ በጣም ነው የሚያስጠላኝ ማለት አዛ ማረብ ሀገርም እያለኝ ሌላ ስራ ይሻለኛል። ዕቃ ቀላል እንግዳ ከሌላው ስራ እኮ ዕቃ ደህና ነው ማለት አጠብ አድርጋችሁን እንትንትላላችሁ። ግን እኔ እንጃ ዕቃ ማጠብ አልወድም። ግን ግዴታ ስለሆነ ማን ላይ ያጥብልኝ። ደግሞ የኔና ሰብሪና የቆሸሽ ነው። እቃ እኮ አይመስልም፣ የእቃው ብዛት ራሱ ማለት ነው ከየት መጥቶ ነው ምናምን እንላለውኝ ማታ አላጠብኩም ነበረ። በአንድ ላይ የአንድ እቃ ሁለት እቃ ከማጥ ብዬ ከዛ የጠዋቱንም ማታውንም፣ ቀን ትላንትና ቀን የሰራውበት ማታ ያው አልታጠበም ማለት ነው። ጠዋት ነው በአንድ ላይ እንደዚህ አድርጌ የማጥበው። እንደ አረብ ሀገሩ በቁም ማጠብ የለም። እዚ ጋ መዘፍዘፊያ ደርድረን ነው ማለት ነው የምናጥበው። ወዶች በነገራችን ላይ ማሰራት ትችላላችሁ፣ ግን ተፋሰሱን ወደ ሽንት ቤት ሴፍቲ ሳይሆን ወደ ሽንት ቤት እንዲገባ ሳይሆን የምታድርጉት ለብቻ ወይ ፈሳሽ የውሃ ተፋሰስ አሰርታቸው እንደዛ ማድረግ ትችላላቸው። ከዛ የዕቃ ማጠቢያችሁን ማስመትከል ትችላላችሁ። እንሻ አላ ባላ ፍቃድ አላህ ካለ ማለት ነው ወደፊት እኔም እንደዛ ነው ማድርገው። ይቻላል ማለት እዚህ ማን ነው እዚህ ኢትዮጵያ ላይ እንደዛ ነገር የለም፣ የምትሉት ነገር የለም። አቅማችሁ ከቻለ ዋናው ሳንቲሙ ነው፣ ማሰራት ትችላላችሁ ማለት ነውና፣ ያው እኔ ግን ለእለቱ የለኝም። ባላ ፈቃድ ወደፊት ሰርተን ኢንሻላህ አሰራለሁ ብዬ አስባለሁኝ ማለት ነው። ለአሁን ግን መዘፍዘፊያን እንደዚህ እየደረደርኩኝ በመዘፍዘፊያ ነው የማጥበው ማለት ነው። በነገራችን ላይ ይሄ እኮ ቃይ እንትን ማነው ውሃ ይቆጥባል። ሀገራችን ያው የውሃ ተከፍሎ አይደለ ማንኛውም ሀገር ላይ ያው ተከፍሎ ነው። በእርግጥ ግን የኛ ደግሞ በጣም ይበዛል ውሃ ማለት ነው። ክፍያ ከሌላው ሀገር የሚበዛ ይመስለኛል የኛ በእኛ በኑሯችን እይታስታው ማለት ነው። ከዛ ቃይን እያጠብኩኝ ነው። እንደምታን ፍጥነቴ በጣም እየተሯሯጥኩ ነው። ሰብር እያለቀሰች ስለሆነ ወዲያ ወዲህ እየተሽከረከረች ነው። አንሺ ነው አሁን እንግዲህ ጦርነቱ ልተኛ አንሺ እያለች ነው። እንቅልፋ መቷታል ማለት ነው ውዶች። ይ በነገራችን ላይ እናትነት ከባድ ነው። እኔ የሳምንት ሆነን አሁን እኔና ሰብሪና ዝቦቻችንን ከሆን ግን በዚች በሳምንት ውስጥ በጣም እኔ እንጃ ነግራቸው አልችልም። አንደኛ እስቀምጫት እንኳን ራሱ ልሂድ ስል አልችልም። ልብስ ንንቃ አድርጋ ነው የምትሄደው። ተኝታ እንኳ ትዳብሳለች። እውነቴን ነው ላችሁ መኖርና ለመኖሬን ማለት ነው በነን ስትል ትዳብስና ካጣችኝ ይርኝ ነው የምትለውና፣ ከባድ ነው። እያለቀሰችብኝ እምቢ አለች። በቃ አሁን መጠራረግን ትጨቀንት ከጨረስኩኝ ብዬ ከምታለቅስ ወደ ሰብር ሄድኩኝ፣ አጣጠብኳት። አሁን አስተኝቻት እንደምታዩት፣ የቀረኝን ደግሞ ኩርሲዋን ምናምን እየወላወልኩኝ ነው። እንደተኛችል ደግሞ በፍጥነት እያዋከብኩ ነው ማለት ነው። በነገራችን ላይ ያው በመሀልም ብዙ ስራዎች ይሰራሉ፣ ታውቃላችሁ። ካሜራ እንደዚህ ባላደርግ ነው እንጂ ሰብሪ እንደተኛችሁልኝ አሁን ጠራረኩ። ቅድም አልጨራረስኩትም ነበር አልጠረኩም፣ ለምታውኛው አሁን ደግሞ ለራሴ ተጣጠብኩኝ እጅን፣ ፊቴን፣ እግሬን ያወዱ ማለት ነው ተጣጠብን ላቸዋለሁ። ከዛ ወደይስ ነው ወደ ቡናችን እንገባለን። ሽሮ ወጥ ሰርቻለሁኝ በነገራችን ላይ ጣድ አድርጌው ነበር ዕቃ እያጠብኩኝ የነበረው። ከዛ ቡናችንን ጣድን ዋ ጨምርኩኝ፣ ዱቄቴን ጨምርኩ። ሁል ጊዜ ምኔ ቡና አልቆላል ማለት ያኔ እኔም ብቻ ስለሆንኩኝ አንድ ጊዜ ከቆላኝ ሁለት ሶስት ጊዜ ለሶስት ጊዜ የሚበቃኝ ነው መቆላው ማለት ነው። እንደዚህ በርከት አድርጌ ቆላ እንደምታውኝ፣ ጋቻ ላይ ክሰል አደረኩኝ። በስቶፕ ነው ቡና የምጥደው በነገራችን ላይ ያው ክሰል ማያያዝ እንትን ብሎ ሳይሆን ያው እንደምታውኝ አያይዣለሁ። ለጋቻ ግን ውጭ ላይ ምናምን እንትን ከምል ለምን እኔ ብቻ ነኝ ለምን ክሰል ላይ እጥዳለሁ ብዬ እዙ ላይ ጣድኩኝ። ምሳችንን በላን ማለት ነው። ሰብሪ ጋር እንደምታው ጭናዳ ሚል ልቆርጥ እንደመጣኝ እዚ ጋር በነገራችን ሰብሪና ወድቃብኝ ነበርታ ይ ሰብሪና እያለቀሰች እየረበሸች ነው፣ እና እዚ ቅድም ያያችሁት ላይ እውነት ለመናገር ቀደም ብሎ አለፈው ቪዲዮ ላይ በጣም ደንግጬ ነበር፣ ወድቃብኝ ነበረ። እንደምታውን ሰብሪ ጋር ቡናችንን እየቀዳን ነው። በቃ ቡና ሰዓት ላይ ቁጭ ስል መታ ሲኒ ላይ ስለሆነ ግደታ አቅፌ ነው ማለት ነው የምቀደው አሁን ቁጭ በብዬ ጭና ዳም ሰጠሃት። ሶፍት ደግሞ በጣም ነው የምትወደው ጥቅጥቅ እያደረገች መርስ ነው ምትን የምትልልኝ ያንን ሰጠሃት። ቡና እንኳ ጠጥቼ እስከምጨርስ ብዬ ቅዶች። ይህ ዛሬ ውሏችን ከሰብሪና ጋር ይህን ይመስላል። እስኪ ሸር ላይክ እያደረጋችሁ አበረታቱን ማለት ነው። ውሏችንን በዚህ መልኩ ነው የምናሳያቸው ማለት ነው። አሰላሙ አሌይኩም ወራህመቱላ በረካቱ